የትንሳኤው ብርሃን የሰው ልጅ ሕይወት የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት። ከፈጣሪ በታች ሐኪም ደግ ነው ይላል። የተከፈለልን ዋጋ ብናቅ ሌሎች ላይ እንደዚህ ያነደር ተስሞ የተከዳ ዞሮ ይመጣል። ታገኘዋለሽ ወይ ታስቢዋለሽ? የወደቁ መነሳት የሚለው ነገር ያልፋል ብዬ አስባለሁ። ከዚህ በኋላ ልትማር አትችልም፣ ይቅር ልትባል አትችልም። ለምን አልተቀሰቀስኩ ብሎ መነጫነጩ ጠቡን ምናምን እነኛን ጊዜዎች መንፈሳዊ የማድረግ እድል ሰጥቶኛል። ይሄ ግን መሸነፍ አይሆን። እሰየ ምስራች ደስ ሞትን ድል አድርጎ ተነሳላችሁ! ሞትን ድል አድርጎ ተነሳላችሁ! ሰላም፣ ከሳቴ ብርሃን እባላለሁ። እንኳን ለብርሃን ትንሣኤው በሰላም አደረሳችሁ። በእለተ ትንሣኤ በፋና ፖድካስት ያደረኩትን ቆይታ በእለት ሁለት በሚዲያው ተከታተሉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።